እሺ ተመልካቾቻችን፣ እንደምን ከርማችኋል? በጌታችን በኢየሱስ ክርስቶስም እንደገና ሰላም እላችኋለሁ። ከብራን መገናኛ ጋር በመተባበር የደህንነት ወይም የድነት አስፈላጊነት በክርስትና ውስጥ ምንድን ነው የሚለውን በአራት ተከታታይ ትምህርቶች አብረን እየተመለከትን ነው። ባለፉት ሁለት ክፍሎች ውስጥ እንደተማርነው ጌታችን እና አምላካችን እግዚአብሔር ሰው ለዘላለም ከእሱ ጋር ይኖር ዘንድ ልጁንም ኢየሱስ ክርስቶስን በእርሱ ይገልጠው ዘንድ ደግሞም ክርስቶስ በሁሉ በክብር ይገለጥ ዘንድ ሁለት ዓላማ እንደነበረው በመጀመሪያው ክፍል ላይ አይተናል። ነገር ግን እነዚህ ሁለት ዓላማዎች ደግሞ በሁለት መሰረታዊ ችግሮች ምክንያት እንደተስተጓጎሉ ሰው በኃጢአት ከዳብሎስ ጋር ተባብሮ በማመፁ ምክንያት ሁለተኛ ደግሞ ዳብሎስ ራሱ እንደውም ሲጀምርም ቅዳብሎስ በማመፁ ምክንያት በእነዚህ በሁለት ችግሮች ምክንያት የእግዚአብሔር እቅድ እንደተስተጓጎለ አይተናል። ግን አምላካችን ለዋላዊ አምላክ ስለሆነ እቅዱን ደግሞ ለመፈጸም ሁለት መፍትሄዎች እንዳስቀመጠ፣ ይህም ደግሞ አንዱ ሰውን መዋጀት የራሱ ማድረግ ወደ ክብር መመለስ፣ ሁለተኛው ደግሞ ዲያብሎስ ላይ ለዘላለም መፍረድ፣ እነዚህን መፍትሄዎች እንዳስቀመጠ ተመልክተናል። እንግዲህ ደህንነት በዚህ ምክንያት ዋነኛ ለእኛ ለሰዎች ዋነኛ አስፈላጊ ነገር ነው፣ ለእግዚአብሔር ደግሞ ዋነኛ ጉዳይ ነው። ምክንያቱም እግዚአብሔር የሰራውን ሁሉ የሰራው ለሰው ነው። ሰው ደግሞ በዲያብሎስ ምክንያት ወጥመድ ውስጥ ገብቶ ጠፍቶበታል። ይህንን ሰው ለማዳን ደግሞ ታላቅ ስራ በልጁ በኢየሱስ ክርስቶስ ጀምሯል እና ይህንን ባለፉት ሁለት ክፍሎች በሚገባ አይተናል። ባለው ሰዓት መጠን ዛሬ ደግሞ በተለይ የቤተ ክርስቲያን ስራ የእኔና የእናንተ ስራ ወንጌል እራሱ ምን ማለት ነው የሚለውን በዚህ ክፍል ሶስት ዛሬ እናያለን። እንድንጀምር አጭር ጸሎት እናደርግ። እግዚአብሔር አምላካችንና አባታችን ሆይ በልጅ በጌታ በኢየሱስ ክርስቶስም ስለሰጠህን ስለዚህ ጊዜ በተለይም ደግሞ በክርስቶስ ስላደረክልን የዘላለም መዳን በኢየሱስ ክርስቶስም እናመሰግንሃለን። እግዚአብሔር ሆይ በዚህ ቃል ውስጥ ደግሞ መንፈስ እንዲያልፍ እንድናስተውል ደግሞ ልባችንን እንድትከፍትልን፣ እግዚአብሔር ሆይ መዳን ለሚሰሙ ሁሉ እንዲሆንላቸው በኢየሱስ ክርስቶስ ስም እንጸልያለን። የደ ዲያብሎስ የጨለማ ኃይል የሰዎችን ልብ የሚያጨልም ጥርጣሬን የሚዘራን መንፈስ ሁሉ በስም ስልጣን በኢየሱስ ስም እናስራለን። ሁሉ ለአንተ ክብር ይሁን፣ አሜን። እንግዲህ በተለይ ምዕራፍ ማነው፣ ክፍል ሁለትን ስንጨርስ እግዚአብሔር የፍትህ አምላክ እንደሆነ ደግሞ እንደ ፍትህ አምላክነቱ ሰው ኃጢአተኛ ስለሆነ ሰው ኃጢአተኛ ደግሞ መሞት ስላለበት እግዚአብሔር ደግሞ እንደ ፍትህ አምላክነቱ ሰውም ላይ ደግሞ ደብሎስም ላይ እንደሚፈርድ ክፍል ሶስት ላይ አይተናል። ነገር ግን እግዚአብሔር የፍትህ አምላክ የመሆኑን ያህል ደግሞ የምሕረት አምላክም ነው። ስለዚህ ፍትህንና ምሕረትን ለማስታረቅ እግዚአብሔር ልጁን ኢየሱስ ክርስቶስን ወደዚህ ምድር እንደላከ ታችንም ደግሞ ከድንግል ማርያም እንደተወለደ በዚህ ምድር ላይም ተመላልሶ እንዳስተማረ ወንጌልንም እንደሰበከ ደግሞም ስለ ኃጢአታችን በመስቀል ላይ እንደሞተ የእግዚአብሔርም ፍትህ ፍርድ በዛ መስቀል ላይ በክርስቶስ ላይ እንደተፈጸመ ምህረቱም ደግሞ ለእኔና ለእናንተ እንደበዛ ምህረትና ፍትህ እንደታረቁ በክፍል ሁለት ውስጥ አብረን ተመልክተናል። ዛሬ በተለይ ወንጌል ምንድን ነው? ምን ማለት ነው? ቤተ ክርስቲያንስ ምንድን ነው? ስራዋ እኔና እናንተስ ደግሞ የዳንን ምንድን ነው ስራችን የሚለውን ያልዳናችሁም ይህን መልእክት የምትሰሙም ደግሞ ምን ማለት ነው ክርስትና ወንጌል የሚለውን አብረን እንድናይ በጌታ ፍቅር ጋብዛችኋለሁ በአጭር ቃል ወንጌል የግሪኩም ቃል ኢቫንጌሊዮን የሚለው ቀጥተኛ ትርጉሙ የምስራች ዜና ነው። ስራ አይደለም ወገኖቼ። ባለፈውም ክፍል ሁለት ላይ አንስቻለሁ። ሰው በስራው አይጸድቅም። ብዙ አይነት ሃይማኖቶች በዓለም ላይ አሉ። ሰው በዳብሎስ ከወደቀ በኋላ በጨለማ ግዛት ውስጥ ካለ በኋላ በስራው በመጾሙ በመጸለዩ፣ የሃይማኖት ስርዓት በማድረጉ ወደ ደህንነት ይመለሳል ብለው የሚያስተምሩ ስህተት የሆኑ ትምህርቶች አሉ። ሰው ራሱ ጠፍቶ እንዴት ራሱ ይድናል? ወንጌል ይሄ አይደለም። ክርስትና ይሄ አይደለም። ክርስትናችን ኢየሱስ ያድናል ነው። እግዚአብሔር ያድናል ነው። ኢየሱስ የሚለው ስም ራሱ ያድናል። ስለሆነ እግዚአብሔር ከእኛ ጋር የሆነው በክርስቶስ ሰው ሆኖ ወደ እኛ የመጣው እኛ ለማዳን ነው፣ መዳን ስለማንችል እግዚአብሔር የሚያድን አምላክ ስለሆነ ነው። ይህን የማዳን ሥራ በክፍል ሁለት እንዳየነው ኢየሱስ ክርስቶስ በመስቀል ላይ ጨርሶታል። ሥራው አልቋል። የመዳን ሥራ ተፈጽሟል። ወገኖች፣ ለዚህ ነው ወንጌል የምንሰብከው፣ ለዚህ ነው ወንጌል የምናስተምረው። ቤተ ክርስቲያን የተተከለችው ለዚህ ነው። እግዚአብሔር ክርስቲያኖችን የላከው ለዚህ ነው። የምስራች ለዓለም ንገሩ። አንድ ዳቢሎስ በመስቀል ላይ ተሸንፏል። ሁለት ሰዎችን ያሰረ ኃጢአት በመስቀል ላይ ተሸንፏል። ሶስት በትንሣኤው ምክንያት ህይወት ለሰው ዘር ሁሉ ተሰጥቷል። እንኳን ደስ አላችሁ። የሚቀረው የእናንተ ሥራ ነው። እመኑ፣ ወደ ዘላለም ህይወት ግቡ ብላችሁ ይህን የምስራች ንገሩ ነው ዛሬ የምናየው። ይህን ነው ወንጌል። ስራ አይደለም፣ የምስራች ነው። ባለፈውም ክፍል ሁለት ላይ እንዳነሳ ነው ሰዎች በስራቸው አይጸድቁም። መልካም የሰራም ክፉ የሰራም አይጸድቅም። የሚጸድቀው በክርስቶስ ነው ስንል መልካምን ስራ እየኮነንን አይደለም። ግን በመልካም ስራ የሚመኩና ክርስቶስን የሚጥሉ አይድኑም ማለታችን ነው። እኛ የዳንን በእግዚአብሔር ኃይል መልካም ስራንማ እንዴት አብዝተን አንሰራም? ስለዚህ ወንጌል ወገኖቼ እግዚአብሔር ሰርቶ የጨረሰው የምስራች ዜና ነው ማርቆስ አንድ ከቁጥር 14 እስከ 15 እንደዚህ ይላል ኢየሱስ በዚህ ምድር በነበረበት ጊዜ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ የእግዚአብሔርን መንግስት ቀርባለች ንስሐ ግቡ በወንጌልም እመኑ እያለ ወደ ገሊላ መጣ፣ ይላል። በጣም ብዙ ሀሳቦች አሉ እዚህ ውስጥ። አንደኛ ኢየሱስ ክርስቶስ የምስራች እየሰበከ የእግዚአብሔር መንግስት የዲያብሎስ መንግስት ይገዛ ነበረ። ሰዎችን ጨቁኖ አስሮ እየገደለ እያጠፋ ይኖር ነበረ። ሰዎች ፈቅደው ስለተገዙለት ከእግዚአብሔር ስለወጡ ከዲያብሎስ ጋር ይኖሩ ነበረ። ይጨቁናቸው ነበረ። ይገዛቸው ነበረ። ወደ ሲኦል ይወስዳቸው ነበረ። መንግስቱ ተንሰራፍቶ ነበረ። እሱም ዙፋኑን በዓለም ላይ አድርጎ ነበረ። ኢየሱስ ክርስቶስ ከሰማይ መጣ። ከዓለም አይደለም ከሰማይ መጣና እንደዚህ ያለ የእግዚአብሔር መንግስት ቀርባለች፣ ያንን የዲያብሎስ መንግስት የምታፈርስ ያንን የእግዚአብሔር መንግስት የምትንደው ዋናዋ የእግዚአብሔር መንግስት ቀርባለች። ዘመኑ ተፈጽሟል። ዲያብሎስ የሚገዛበት ዘመን ተፈጽሟል። አሁን ዘመኑ የምስራች ዘመን ነው። ዘመኑ የወንጌል ዘመን ነው። ዘመኑ የፈቀዱ ሁሉ ንስሐ ከገቡ የዘላለም ህይወት የሚያገኙበት ዘመን ነው። የደህንነት ዘመን ነው። ለዚህም ነው እኛ አዲስ ኪዳን የምንለው ዓመተ ምሕረት የምንለው ለዚህ ነው። ይሄ የምሕረት ዓመት ነው የእግዚአብሔር አዋጅ የሚታወጅበት ሰዎች ይድኑ ዘንድ ወደ እግዚአብሔር የሚመለሱበት የፈቀዱ ንስሐ የሚገቡ ሁሉ የሚድኑበት ዘመን ነው እያለ ጌታችን ኢየሱስ ክርስቶስ ያስተምር ጀመረ ይላል። ሮሜ ምራፍ 10 ቁጥር 15 መልካሙን የምስራች የሚያወሩ ሃሌሉያ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። ለዚህ ነው ጌታችን ኢየሱስ ክርስቶስ እሱ ተልኮ መጥቷል። ደግሞ አሁን እኔና እናንተን ወይም ቤተ ክርስቲያን ደሞ ልኳል። ሂዱ ንገሩልኝ፣ የምሥራቹን ንገሯቸው፣ ሰዎች ይዳኑ ዋጋ ከፍያለሁ በመስቀል ላይ ሞቻለሁ ተነስቻለሁ የኃጢአትን ጉልበት ሽሬያለሁ የዲያብሎስን መንግስት ሽሬያለሁ ንስሐ እንዲገቡ ብቻ ንገሯቸው ካመኑ ይድናሉ የመልካም የምስራች የምናወራ ነን እኛ ዛሬም ለዓለም የምንለው ይህ ነው የምስራች ይህንን ወንጌል የምትሰሙ ሁሉ የምስራች እግዚአብሔር ለእናንተ የሚሰራውን ስራ ሁሉ በልጁ በኢየሱስ ክርስቶስ ሰርቷል እናንተ ላይ የሚፈርደውን ፍርድ ሁሉ ልጁ ኢየሱስ ክርስቶስ ላይ ፈርዷል። እናንተ ላይ መደረግ የነበረበት በኃጢአታችሁ ምክንያት መደረግ የነበረበት ነገር በሙሉ መርገም በሉት፣ ጥፋት በሉት፣ ሞት በሉት፣ ሌሎች ነገሮች በሙሉ ክርስቶስ ላይ ተፈጽመዋል መስቀሉ ላይ። ስለዚህ የምስራች እንላለን። ካልተላኩ እንዴት ይሰብካሉ? እብራውያን አስራ አንድ እንደሚናገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ቃል የሚለው አዲስ ኪዳን የምስራቹን ቃል ነው። ባህሪያ ዘመን ቃሉ እያደገና እየሰፋ ሄደ ሲል የማዳኑ የምስራች ወንጌል ቃል እያደገና እየሰፋ ሄደ ነው። ዛሬም በዚህ መልእክት እንደሚሄደው በሌሎችም አገልጋዮች እንደሚሄደው በቤተ ክርስቲያን በኩል እንደሚሄደው የማዳኑ የምስራች ወንጌል እያደገና እየሰፋ ሄዳል። እሺ ያለ ሁሉ ይገባል። ይሄ የምሕረት ዘመን ነው ማለቱ ነው። ምን ሰራው አይደለም፣ የምንቀበለው ነው። ዮሐንስ ምዕራፍ 1 ከቁጥር 9 እስከ 13 የእግዚአብሔር ቃል እንደዚህ ይላል። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ። በክርስቶስ ነው የምታየው ሁሉ የተፈጠረው። ምክንያቱም ጌታችን ኢየሱስ ክርስቶስ ቃል ነው፣ ስጋ ሆኖ ወደዚህ ምድር መጣ እንጂ የእግዚአብሔር ቃል ነው። በእርሱ ነው እግዚአብሔር ዓለማትን የፈጠረው። በዓለም ነበር። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። እንድታውቁት ነው ይሄን የምንናገረው። ወንጌል ይሄ ነው። የወንጌል የማዳን መልእክት አስፈላጊነት ይሄ ነው። እንድናውቀው ነው። ዓለሙም አላወቀውም። ዛሬም ዓለሙም ማያውቀው ብዙ ማያውቁ አሉ ኢየሱስ ክርስቶስ እንደሚያድን ዓለሙም አላወቀውም። የእርሱ ወደ ሆነው መጣ። አይሁድ ለማለት ነው። ወደ አይሁድ ነው መጀመሪያ የመጣው። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አይሁዶቹ አልተቀበሉትም። ለተቀበሉት ሁሉ ግን፣ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ለእግዚአብሔር ለሰሩለት ለእግዚአብሔር ላለቀዙለት ለእግዚአብሔር ወድቀው እንደዚህ ላደረጉ አይደለም። ለተቀበሉት እግዚአብሔር ድንቅ ስራ ሰርቷል። የዘላለም ስራ በመስቀል ላይ ሰርቷል። ይሄንን ስራ ለእኔ ነው ብሎ የተቀበለ ሁሉ ይድናል። ለተቀበሉት ሁሉ ግን በስሙ በጌታችን በኢየሱስ ክርስቶስ ስም ለሚያምኑት ለነርሱ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አምኖት አምናችሁ ተቀብላችሁ የእግዚአብሔር ልጅ መሆን ዛሬ የሚታወጅ የአዲስ ኪዳን አዋጅ ነው። የምስራች መልእክት ነው። ሌላ መልእክት፣ ሌላ ዕድል ፈንታ የለም ወገኖች። የምህረት ዘመን የሚዘጋበት ቀን አለ። ያ ቀን ሳይዘጋ ዛሬ ይህን የምስራች ተቀበሉ። ኢየሱስ ክርስቶስ ሊያድናችሁ አለ መንፈስ ቅዱስ አለ። በዚህ በምንናገረው ቃል ውስጥ የእግዚአብሔር መንፈስ አለ። ለተቀበሉት ሁሉ ግን በስሙ ለሚያምኑት በኢየሱስ ክርስቶስ አምናለሁ እግዚአብሔር ሆይ ኃጢአቴን ይቅርበለኝ በድያለሁ ከዘሬ ጀምሮ ኃጢአተኛ ነኝ በራሴ ልድን አልችልም አድነኝ ኢየሱስ ክርስቶስ ላይ ፈርደህበታል እኔ ነፃ ነኝ እንግዲያውስ ነፃነቴን እቀበላለሁ ለሚሉ ኢየሱስ ክርስቶስን የግል አዳኝ አድርግ ይቀበላለሁ ለሚሉ ደህንነት እጅግ አስፈላጊ ነውና ይሄ ለሚያምኑ መዳን ይሆንላቸው ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ይሄ በጣም ደስ ይላል። ሲያምኑ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እንደምታውቁት ሁላችንም ከእናት ከአባቶቻችን በዚህ ስጋ ተወልደናል። በስጋ ባለን ዲኤንኤ ብንለካ ብንቆጠር ከእናት ከአባታችን አናልፍም። በስጋ ከእነርሱ ተወልደናል። በኢየሱስ ክርስቶስ ስታምን ወገኖቼ ልክ እንደዚሁ ከእናት ከአባት እንደተወለድ ነው። አዲስ የሆነ የእግዚአብሔር ቃል ልባችሁን ከነካ እናንተ ደግሞ ልባችሁ ተነክቶ ንስሐ ከገባችሁ ከዚህ ከሠራዊት ጌታ ከእግዚአብሔር ትወለዳላችሁ፣ የእግዚአብሔር ልጆች ትሆናላችሁ። ይህ እጅግ አስፈላጊ ነው ለእናንተ፣ ይህ እጅግ አስፈላጊ ነው ለእኔ። ይሄ ለሰው ሁሉ እጅግ አስፈላጊው ዋናው ነገር ነው። ሮሜ ምዕራፍ 10 ቁጥር 15 እንደዚህ ይላል። መቶም ርቃችሁ ለነበራችሁ ለናንተ ለኔ ርቄ ለነበርኩት መቶም ርቃችሁ ለነበራችሁ ለናንተ ሰላምን ቀርበው ለነበሩትም ለይሁዶች ማለት ነው፣ ሰላምን የምስራች ብሎ ሰበከ። የምስራች ፍርድ ተወገደ። የምስራች ሲኦል ተሸነፈ። የምስራች ዳቢሎስ ተሸነፈ። ደስ ይበላችሁ፣ ኢየሱስ ክርስቶስ ስለ እናንተ ሞቷል፣ ነፃ ወጥታችኋል ብሎ ተናገረ፣ ሰበከ። ኤፌሶን ምዕራፍ 2 ቁጥር 17 የእግዚአብሔር ቃል እንደዚህ ይላል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ወንጌል ወገኖቼ የሰው ስራ አይደለም። ወንጌል እግዚአብሔር በልጁ በኢየሱስ ክርስቶስ የሰራለን ስራ ነው። በስጋ ከዳዊት ዘር ስለተወለደ ጌታችን ኢየሱስ ክርስቶስ እንደ ቅድስና መንፈስ እንደ መንፈስ ቅዱስ ግን ከሙታን መነሳት የተነሳ ኢየሱስ ክርስቶስ ከሞት ተነስቷል። በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ፣ ክርስቶስ አልተገለጠም ነበር። ለብዙ ሺህ ዘመን ብዙዎች ይጠብቁት ነበር፣ አልተገለጠም። በዚህ ዘመን በዚህ የምሕረት ዘመን ግን ለእኔና ለእናንተ የዲያቢሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ተብሎ ተጽፏል። ስለ ተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ሮሜ ምዕራፍ አንድ ከቁጥር ሶስት እስከ አራት ይሄ ወንጌል በኢየሱስ ክርስቶስ መወለድ የተጀመረ ወንጌል ነው። በኢየሱስ ክርስቶስ የተሰበከ ወንጌል ነው። በመሞቱና በመነሳቱ ደግሞ የተፈጸመ ስራ ነው። የሰው ስራ የለበትም። የሰው እጅ የለበትም። የሰው አሻራ የለበትም። የሰው እውቀት፣ የሰው ጥበብ፣ የሰው አደራረግ፣ የሰው ጥማት፣ የሰው ረሃብ፣ የሰው ለቅሶ የለበትም። ቅድም እንዳነበብ ነው እግዚአብሔር በገዛ የገዛ ክንዱ መድኃኒት አድርጎለት ያመጣው የማዳን ስራ ነው። በመነሳቱ የተፈጸመ የእግዚአብሔር ስራ ነው። ዛሬ የእኛ ስራ የኔና የእናንተ ስራ ይህንን እግዚአብሔር በመስቀል ሰርቶ የጨረሰውን ሰማያዊ መንፈሳዊ ረቂቅ የሆነ ሰው ግን የሚድንበትን መንገድ አንድ ማመን ሁለት የኛ አድርጎ መቀበል ሶስት ደግሞ ይህን የምስራች ደግሞ ላልዳኑት ማድረስ ነው። ወገኖቼ ዛሬ ይህን መልእክት የምትሰሙ ይህንን የምስራች ያላመናችሁ ይሄ ስለ ሃይማኖት ጉዳይ አይደለም። ይሄ ስለ ጴንጤነት ወይም ስለ አንድ ወንጌላውያን ቤተክርስቲያን አባል ስለመሆን አይደለም። ወይም የሌላ የኦርቶዶክስ ወይም የካቶሊክ ወይም የሌላ እምነት ተከታይ ስለመሆን አይደለም። ይሄ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ይሄ ከሲኦል ስለ መዳን ነው። ይሄ ከዘላለም ፍርድ ስለ ማምለጥ ነው። ምናልባት እግዚአብሔር ልጁን ኢየሱስ ክርስቶስን ልኮ በእናንተ ላይ ሊፈጸም የነበረውን ፍርድ እሱ ላይ ስለፈጸመ ለእናንተ ቀላል ሆኖ ታይቷችሁ ከሆነ ይሄ ቀላል አድርጋችሁ የገፋችሁት ወንጌል አንድ ቀን ይፈርድባችኋል። ምክንያቱም ለእናንተ ቀላል ይመስላችኋል እንጂ ለእግዚአብሔር ቀላል አይደለም። የስላሴ አካል የሆነውን ወልድ የሆነውን ቃሉ የሆነውን ህያው የሆነውን አምላክ የሆነውን ልጁን በሰው መልክ በሰው አምሳል ልኮ ስለ እኔና ስለ እናንተ ለዲያብሎስ አሳልፎ ሰጥቶት እኔና እናንተ ላይ ዲያብሎስ ሊያደርግ የሚችለውን ሁሉ እሱ ላይ አድርጎበት በመስቀል ላይ ገድሎት በመቃብር አኑሮት እስከ ሲኦልም ወርዶ ዋጋ የከፈለበት ነው። እኔና እናንተ ስላልከፈል ነው። ቀላል ነው ማለት አይደለም። ሰው በተፈጥሮ ሲወድቅም ሰው ለመስራት ለመድከም እግዚአብሔር አይስራልኝ እራሴ ለስራ በማለት ስለሆነ ያልደከመበትን ነገር ሁሉ በተፈጥሮ ችላ ይላል። በእግዚአብሔር ፍቅር እለምናችኋለሁ ይህን ወንጌል ችላ እንዳትሉ። ለተወሰነ ጊዜ ለአጭር ጊዜ ሕክምና ሰርቻለሁ። እና አንዳንድ ህሙማን ይመጡና የምተመርምረው ሐኪሙ አይቶ አይ ህመሙ ከባድ አይደለም፣ እናንተ የሚያስፈልጋችሁ ህመም ማስታገሻ ነው ወይ ፓናዶር ሮ አይቦፕሮፊን ዋቴቨር ውሰዱ ይላል። አንዳንድ ህሙማን እንደዚህ ይላሉ፣ አይ እኔ መርፌ ካልተወጋው አልድንም ይላሉ። እና እኔ ፋርማሲ ነበር የምሰራው እና ይመጡና እኔ ጋ እንደው መርፌ ብታደርግልኝ እንደው ምን እንደው እቺን ነገር ብትቀይርልኝ ያለ መርፌ ምን ያረግላቸዋል ሊጎዳቸዋል እኮ በቃ ሀኪሙ መርምሯቸዋል በጣም ከባድ ነገር አደለም እቺን ማስታገሻ አይ እንደው ልጄ እንደው እንደዛ ነገር ሲደጋገም አንድ ቀን ሄጄ ለሀኪም ነገርኩት እንደዚህ ይላሉ ብዙ ሰዎች እና ምንድን ነው የሚሻለው በጣም ካስቸገሯችሁ ውጓቸው ቫይታሚንም ቢሆን ውጓቸው ካልተወጉ የሚድኑ የማይመስላቸው ከሆኑ ወጓቸው። እንደዚህ እንዳታስቡ በእግዚአብሔር ፍቅር እለምናቸዋለሁ። እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ የደህንነትን መንገድ ለእኛ ቀላል አረገው እንጂ ለኢየሱስ ክርስቶስ ቀላል አልነበረም። እጅግ ከባድ፣ እጅግ አሰቃቂ፣ ያውም ከክብሩ ከሰማየ ሰማያት ከክብሩ ከዙፋኑ ወርዶ በእኔና በእናንተ አምሳል መኖር በራሱ እጅግ ከባድ ነው። ጭራሽ ደግሞ የኔና የእናንተን ፍርድ በራሱ ላይ ተሸክሞ በሚጠላው በዲያብሎስ እጅ ታልፎ ተሰጥቶ በመስቀል ላይ መሞት ደግሞ እጅግ የላቀ ደግሞ እጅግ ከባድ ነገር። ይህን ከባድ ነገር በእናንተ ላይ በእኔ ላይ ነበር መድረስ ያለበት ልጁ ኢየሱስ ክርስቶስ ስለወሰደውና እሱ ስለተሸከመውና እሱ ላይ ስለተፈጸመበት እንዳይቀልባችሁ በእግዚአብሔር ርኅራሄ ይለምናችኋለሁ። ኢየሱስ ክርስቶስ በከፈለው ዋጋ የዘላለምን ሕይወት እንዲሁ ሰጥቷችኋል። ደህንነት ይሄ ነው። ማዳን ከእግዚአብሔር ዘንድ ነው፣ ፈቃድ ግን የሰው ነው። እግዚአብሔር የፍትሕ አምላክ ነው ብለናል። ማንንም አያስገድድም። ማንንም ማጅራቱን ይዞ ገነት ካልገባህ አይልም፣ ወይም ወደ ዘላለም ሕይወት ካልገባህ አይልም። አልፈልግም ኢየሱስ የሰራውን ስራ አልፈልግም ብትሉ በእግዚአብሔር ስም እናገራችኋለሁ፣ ወደ ሲዮን ለመሄድ ፈቅዳችኋልና እግዚአብሔር ምንም ማድረግ አይችልም፣ ምክንያቱም ፈቃድ ሰጥቷችኋል። አዳምን አትብላ ትሞታለህ ብሎት ፈቅዶ በልቶ እንደሞተ እናንተም ደግሞ ወንጌል አልቀበልም ብላችሁ ወደ ሲኦል ትሄዳላችሁ። በመጨረሻ ቀን ከዲያብሎስ ጋር ይፈረድባችኋል። ስለዚህ በእግዚአብሔር ርኅራኄ ለምናችኋለሁ ይህንን የመዳን መንገድ ችላ አትበሉ። የትኛውም ሃይማኖት ውስጥ ሁኑ እሱ የእናንተ ነው። ነገር ግን ኢየሱስ ክርስቶስን አትግፉ። እግዚአብሔር ይህንን ያዘጋጀላችሁን የመዳን መንገድ አትግፉ። የመዳን መንገድ ኢየሱስ ክርስቶስ ብቻ ነው። የሰማይና የምድር አምላክ እግዚአብሔር ሌላ ያዘጋጀው መንገድ የለም። መዳን በኢየሱስ ክርስቶስ ነው። ስለዚህ ዛሬ የምስራች እላችኋለሁ። የዛሬው መልእክቴ የዚህ ክፍል ሶስት ዋና መልእክቴ የምስራች ነው። ወንጌል የምስራች ነው። እግዚአብሔር አይናችንን ይክፈትልን። እንደምታውቁት ምናልባት አጭር ታሪክ ልንገራችሁ። ማራቶን እንዴት እንደተመሰረተ ታውቃላችሁ? ለማታቁ ግል አስታውሳችሁ። ማራቶን የግሪክ በዘመኑ የነበረው የግሪክ መንግስትና አንድ ሌላ መንግስት ያካሄዱት ውጊያ ነበር። በዛን ዘመን ውጊያ ማለት ጠላት አሸንፈው ከገባ ከተማውን በሙሉ ያጠፋል፣ ወጣቶችን በሙሉ ያጠፋል፣ ትላልቅ ሰዎችን በሙሉ ያጠፋል፣ ጉልበት ያላቸውን ያጠፋል፣ ሴቶችን ይገድላል፣ ሌሎችን ደግሞ ለባርነት ይወስዳል። እና ሰዎች ጦርነት ሲመጣ በጣም ነው የሚጨነቁት፣ በጣም ነው የሚፈሩት። እና ግሪኮች በዚህ አይነት ከባድ ጦርነት ውስጥ ገብተው ኦልሞስት ተሸንፈዋል በሚባልበት ሁኔታ ውስጥ ግን ድል ለነሱ ሆነና አሸነፉ። አንድ ወጣት ይህንን ድል ድል አድርገዋል ግሪኮች አሸንፈዋል። ከተማው ግን በጭንቀት ነው ያለው። ምክንያቱም ጦር ሜዳ ምን እንደተካሄደ አያውቁ? ስለ ስለነሱ የሚዋጉ ስለነሱ እዛ የሚቆስሉ ስለ እነሱ የሚሞቱ ሰዎች አሉ። ስለዚህ ድሉ ለማን እንደሆነ ስለማያውቁ ተሸንፈው ምናልባት ጠላት ይመጣ ይሆን ወይስ አሸንፈው የእኛ ወገኖች ይመጡ ይሆን እያሉ በጭንቀት ነው ያሉት እና አንድ ወጣት ይሄ አላስችል አለው እኔ እዚህ ቀስ እያልኩ መሄድ አልችልም። ህዝቡ እዛ በጭንቀት ነው ያለው። ኦፍኮርስ ድሉን አድርገናል አሸንፈናል፣ ግን ሄጄ መንገር አለብኝ ብሎ ያንን የምስራች ለመንገር ሩጫ ጀመረ። ጦርነት ውስጥ ነው የነበረው ደክሞታል። አሁን ደግሞ እየሮጠ ነው። ግን በቃ የምስራቹ አላስችል ስላለው ፍጥነቱን ሳይቀንስ በጣም እየሮጠ እየሮጠ እየሮጠ እየሮጠ 42 ኪሎ ሜትር ያህል ሮጦ ከተማው አካባቢ ሲደርስና ሰዎች ሲያዩት በጣም ስለደከመው ተዝለፍልፎ ወደቀ እና እነሱ ደረሱ ሮጠው። ሲያነሱት የተናገረት ቃል አንድ ነች፣ አሸንፈናል የምስራች አላቸው። መልሰው አስተኙት፣ ያወጣት ሞተ። የሞተው በድካም ነው። ነገር ግን የሚፈልገውን ፈጽሞ ነው፣ የምስራቹን አድርሶላቸው ሞተ። ያን ወጣት ለማስታወስ የግሪክ ንጉስ ማራቶን የሚባለውን ስፖርት መሰረተ። አገራችን ዛሬ የታወቀችበት የማራቶን ሩጫ ታሪኩ ይሄ ነው። ታሪኩ የምስራች ዜና ነው። ዛሬ እግዚአብሔር ይህን እድል ሰጥቷል፣ ይሄን ሚዲያ ዘጋጅቶላቸዋል። በጌታ በኢየሱስ ክርስቶስ ስም ጋብዛቸዋለሁ። የምስራች ኢየሱስ ክርስቶስ ስለ እናንተ ሞቷል። ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፍሏል። ኢየሱስ ክርስቶስ አድኗችኋል። ይህን ጌታ ብታምኑ የዘላለም ህይወት ታገኛላችሁ። ይህን ጌታ ባታምኑ፣ በጌታ ፍቅር እነግራችኋለሁ፣ ለዘላለም ይፈረድባችኋል። ፈቃደኞች ስትሆናችሁ ሁሉ ጋር አብሬ መጸለይ ይፈልጋለሁ። ከዚያ አምላክ ጋር ታረቁ፣ ልባችሁን ስጡ፣ ፍቀዱለት፣ የምስራችሁን እሺ በሉ። እንጸልይ። እግዚአብሔር አምላካችን እግዚአብሔር አባታችን እኔም ወገኖቼም ሰዎችም ሁሉ እግዚአብሔር ሆይ በአንተ ላይ አምፀን፣ በዚህ ክፉ ዓለም ውስጥ እግዚአብሔር ሆይ ተወልደን ካደግንበት ጊዜ ጀምሮ የኃጢአትን ክፋት እግዚአብሔር ሆይ በእያንዳንዳችን ላይ ያለውን ሞት እየጠበቀን ኖረናል። ደግሞም ከሞትም በኋላ ደግሞ ሲኦል አለ፣ ፍርድ አለ። ይህን እናውቃለን። እግዚአብሔር በአንተ ላይ የሰው ዘር ሁሉ በማመፁ ይሄ ነገር በፍርድ እንደተወሰነ በቃለህ አይተናል ተምረናል ውስጣችንም ያውቃል እግዚአብሔር ሲወል አለ ፍርድ አለ ነገር ግን ዛሬ የምሥራች ነግረህናል ልጅህ ኢየሱስ ክርስቶስ ስለ እኔና ስለ እነዚህ ወገኖቼ በመስቀል ላይ ሞቷል ዋጋ ከፍሏል ሞት ተሸንፏል ዲያብሎስ ተሸንፏል ኃጢአት ተሸንፏል አጋንንቶች ተሸንፈዋል ልጅ ኢየሱስ ክርስቶስ ይህን ስራ ጨርሶታል። ተፈጸመ ብሎ በመስቀል ላይ ሞቷል። ሞቶ አልቀረም፣ ኢየሱስ ተነስቷል። አሁን በዙፋኑ ላይ አለ። ጌታችን ኢየሱስ ክርስቶስ በፍርድ ተመልሶ ለፍርድ ተመልሶ ይመጣል። ዛሬ ይህንን ቃል የሰማን ሁላችን በፊትህ ንስሐ እንገባለን። እግዚአብሔር ሆይ ስለሰራነው በደልና ኃጢአት ሁሉ ይቅርበለን። ይህንን ቃል የሰሙት ሁሉ እግዚአብሔር ልባቸውን ከፍተው ይቅር በለን እንዲሉህ እንድትረዳቸው ጸልያለሁ። ኃጢአታችንን ይቅርበለን፣ ለዘላለም ሕይወት ተቀበለን። ዲያብሎስን፣ ዓለምን፣ ስጋን በጌታችን በኢየሱስ ክርስቶስ ስም እንክዳለን። ልጅን ኢየሱስ ክርስቶስን የዘላለም አምላካችንና ጌታችን አድርገን እንቀበላለን። ስማችንን በሕይወት መዝገብ ላይ ይጻፍልን፣ አባቱነን ልጆች እንሆንሃለን ሁሉ ላንተ ክብር ይሁን። ስላስተማርከን፣ ስለመከርከን፣ የምስራችን ስላወጅክልን በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። አሜን።